ሰላም ጤና ይስጥልን፣ የተከበራቸው የጉባኤ ቤተሰቦች፣ የሰዓቱን ዜና እናሰማለን። አብራችሁን ሁኑ። በሪፎርሙ በወንጀል መከላከል መሆን በወንጀል ምርመራ ብቅ ሆኖ ለመገኘት እንደ ተቋም ትላልቅ ስራዎችን ስንሰራ ቆይተን አስደናቂ ውጤቶችን አስመዝግበናል ሲሉ ምክትል ኮሚሽነር ጀነራል ዘላለም መንግስቴ ተናገሩ። ክቡር ምክትል ኮሚሽነር ጀነራል ዘላለም መንግስቴ በሪፎርሙ በወንጀል መከላከልም ሆነ በወንጀል ምርመራ ብቁ ሆኖ ለመገኘት እንደ ተቋም ትላልቅ ስራዎችን ስንሰራ ቆይተን አስደናቂ ውጤቶችን አስመዝግበናል ያሉት የፌዴራል የክልልና የሁለቱ ከተማ አስተዳደር ፖሊስ የወንጀል ምርመራ ዘርፍ ኃላፊዎች መደበኛ ጉባኤን በድምቀት በከፈቱበት ወቅት ነው። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ክቡር ምክትል ኮሚሽነር ጀኔራል ዘላለም መንግስቴ በ19ኛው የኢትዮጵያ ፖሊስ ኮሚሽነሮች ጉባኤ ሀገርን በጋራ ለማጽናትና የህዝብን ሰላምና ደህንነት ለማረጋገጥ የሚያስችል የጋራ መግባቢያ ሰነድ በተፈራረሙ ነው በመፈራረም ወይም በተፈራረም ነው መሰረት ማለታቸው ነው። በቀጣይ በቅንጅትና በመደጋገፍ ቴክኖሎጂዎችን በመጠቀም የሰብአዊ መብት አያያዝን በማጠናከር ሀገራዊ ራዕይን ለማሳካት ሁሉም መረባረብ አለበት ብለዋል። ክቡር ምክትል ኮሚሽነር ጀነራል አያይዘውም የኢትዮጵያ ፌዴራል ፖሊስ ህገ መንግስቱንና ህገ መንግስታዊ ስርዓቱን እንዲሁም ሌሎች ህጎችን በማክበርና በማስከበር ህብረተሰቡን በወንጀል መከላከልና ምርመራ በማሳተፍ የህዝብን ሰላምና ደህንነት እየጠበቀ እንደሚገኝም ተናግረዋል። በጉባኤው ማንኛውም የወንጀል ተጠርጣሪዎች የትኛውም ክልል ተደብቁ ማምለጥ በማይችሉበት ሁናቴ ላይ በመወያየትና በአፈጻጸሙ ላይ ስምምነት ላይ በመድረስ ሀገራችን በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝምና በቴክኖሎጂ የጀመረችውን የኢኮኖሚ ሪፎርም ግቡን እንዲመታ የጸጥታ ዘርፉ አስተዋጽኦ ከፍተኛ በመሆኑ በወንጀል በመከላከልም ሆነ በወንጀል ምርመራ አመርቂ ውጤቶችን ማስመዝገብ ይኖርብናል ብለዋል። ክቡር ኮሚሽነር ጀነራል ከጉባኤው ተሳታፊዎች ለቀረቡ ጥያቄዎችና አስተያየቶች ምላሽ ሰጥተው በማጠቃለያቸው የፖሊስ ስታንዳርድ ማስጠበቅ የክልል ፖሊስ ስልጣንን መጋባት እንዳልሆነ አብራርተው የተወሰደው ልምድና ተሞክሮ በቀጣይ የሚሰሩ የምርመራ ስራዎች መጠናከር ከፍተኛ አበርክቶ ስላላቸው ከዚህ በኋላ በምርመራ ስራ ረገድ ጉራማይሌ አሰራሮች እንደማይኖሩም ነው የተናገሩት። የኢትዮጵያ ፌዴራል ፖሊስ ማቋቋሚያ አዋጅ ቁጥር 720 ባር 2004 አንቀጽ 18 ንዑስ አንቀጽ 3 ስር ከተዘረዘሩት የፌዴራል የክልልና የከተማ አስተዳደር ፖሊስ ግንኙነት አንዱ የወንጀል ምርመራ ስራዎችን በቅርጅትና በመደጋገፍ የሚሰሩበትን ሁኔታ ማመቻቸት የኢትዮጵያ ፌዴራል ፖሊስ ስልጣንና ተግባር እንደተደነገገ በውይይቱ ተነስቷል። በባለፉት ዓመታት በአንዳንድ አካባቢዎች ሲስተዋሉ የነበሩ ግጭቶችና የሽብር ወንጀሎች ከባድና ውስብስብ የሙስናና የኢኮኖሚ ወንጀሎች የተደራጁና ድንበር ተሻጋሪ ወንጀሎች ምርመራ ላይ ባስመዘገብነው ውጤት የፌዴራልና የክልል መንግስት የስራ ኃላፊዎች፣ የጸጥታና ደህንነት አካላት፣ ባለድርሻ እና አጋር አካላትም እንዲሁም ከፖሊስ ጎን ተሰልፈው የዜግነት ኃላፊነትን እየተወጡ ለሚገኙ የህብረተሰብ ክፍሎች ክብር ምክትሉ ኮሚሽነር ጀነራል ዘላን መንግስቴ ላቅ ያለ ምስጋና አቅርበውላቸዋል። የተከበራችሁ የጉብ ባለች ኢትዮጵያ ቤተሰቦች ወደ አፋር ስኔት ደግሞ፣ ቀዳማዊት እመቤት ዝናሽ ታያቸው በአፋር ክልል ሰመራ ከተማ ያስገነቡትን ዳቦ ፋብሪካ ዛሬ መርቀው ከፍተዋል። ቀዳማዊት እመቤት ዝናሽ ታያቸው በአፋር ክልል ሰመራ ከተማ ያስገነቡትን ዳቦ ፋብሪካ በጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተገኙበት ነው መርቀው የከፈቱት ከዚህ ቀደም እንደተገነቡት የዳቦና ዱቄት ፋብሪካዎች ተመሳሳይ አቅም ያለው የዳቦ ፋብሪካው በቀን 300000 ዳቦና 420 ኩንታል ዱቄት ማምረት የሚችል መሆኑ ተገልጧል። የዳቦ ፋብሪካው ዝቅተኛ ገቢ ያላቸውን ዜጎች ታሳቢ በማድረግ በየክልሉ ከተገነቡት 14 ዳቦና ዱቄት ፋብሪካዎችም መካከል አንዱ ሆኗል ተብሏል። ወደ ሌላው ዜና ስናልፍ የሜካናይዝድ እዝ ያሰለጠናቸውን የሜካናይዝድ ሙያተኞችን በዛሬው ዕለት አስመርቋል ብሏል መከላከያ ሰራዊቱ። የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የሰራዊቱ አመራሮች በተገኙበት የሜካናይዝድ እዝ ያሰለጠናቸውን የሜካናይዝድ ሙያተኞች ነው በዛሬው ዕለት ያስመረቀው። በተሳሳተ መንገድ መጓዛቸውን ያወቁ ጽንፈኞች ወደ ሰላም እየተመለሱ ነው ተባለ። በአማራ ክልል ጃዊ ወረዳ ዘረገነት ቀበሌ በተደረገው ዘመቻ የንስር ክፍለ ጦር አባላት በጽንፈኛው ኃይል ላይ በወሰደው የተጠናከረ እርምጃው በአካባቢው ሲንቀሳቀሱ የነበረው ቡድን መደምሰሱንና ቀሪውም እጅ መስጠቱን የንስር ክፍለ ጦር አዛዥ ኮሎኔል ጌታውን ረታ ተናገሩ። ከተደመሰሱት መካከል ራሳቸውን የብርጌድ አመራር ብለው የሰየሙና የቡድኑ ታጣቂዎች የሚገኙበት ሲሆን በጽንፈኛው እጅ የነበሩ መሳሪያዎችና ተተኳሾችን በቁጥጥር ስር ውለዋል። የሰላም ጠል ቡድኖችን እንቅስቃሴ እየተከታተለ መረጃ በመስጠት በኩል ህብረተሰቡ ያሳየውን አብሮነት ተጠናክሮ መቀጠል እንዳለበትም ኮሎኔል ጌታውን አስገንዝበዋል። በተመሳሳይ ከግጭት ጥፋት እንጂ የሚገኝ ትርፍ የለም ሲሉ በማዕከላዊ ጎንደር ዞን ጣቆሳ ወረዳ ታጥቀው ሲንቀሳቀሱ የነበሩ የጽንፈኛው ቡድን አባላት ተናገሩ። በጽንፈኛው አደረጃጀት አመራር የነበሩ ሙሉ ቀን ተገኘን ጨምሮ ተከታዮቹን ከነሙሉ ትጥቆቻቸው በቀጠናው ተልእኮ በመፈጸም ላይ ለሚገኘው ለሰሜን ምዕራብ እዝ ክፍለ ጦር እጅ መስጠታቸውን ነው የክፍለ ጦሩ አዛዥ ኮሎኔል ካሳውን አስማረ የተናገሩት። የስነ ልቦና ግንባታና የሚዲያ ሙያ ሰልጣኞች የኢፌዴሪን አየር ኃይል ጎበኙ። ከመከላከያ ክፍሎች ተውጣተው በኢትዮጵያ ወታደራዊ አካዳሚ በስልጠና ላይ የሚገኙ በየደረጃው ያሉ የስነ ልቦናና ግንባታ የሚዲያ ሙያ ኃላፊዎች የኢትዮጵያ አየር ኃይልን ጎብኝተዋል ዛሬ። ስለ አየር ኃይል አጠቃላይ ገለጻ ያደረጉት የአየር ኃይል ሕዝብ ግንኙነትና ዋና ክፍል ኃላፊ ኮሎኔል መኳንንት ደሳለኝ የሀገር አለኝታ የሆነው አየር ኃይል በርካታ ጀግኖችን ያፈራ የሕዝብ ተቋም ቢሆንም ቀደም ባሉት ዓመታት ግን ትኩረት ባለመሰጠቱ በርካታ ያሰራር ጉለቶች እንደነበሩበት አንስተዋል። ከለውጡና ከተቃዋሚ ሪፎርም ወዲህ ግን በተቋሙ በርካታ ሥራዎች መከናወናቸውን ተናግረው አሁን ላይ ተቋሙ ለሁሉም የህብረተሰብ ክፍሎች ለጉብኝት ክፍት መሆኑን ገልጠዋል በዕለቱ አጠቃላይ የግቢው ሁኔታ የአየር ኃይል አካዳሚ፣ የመዝናኛ ስፍራዎች፣ የግብርናና የአቪኤሽን ጥገናን ጨምሮ ሌሎች ልዩ ልዩ ስፍራዎችና ማቴሪያሎችን አስጎብኝተዋል። በፈታኝና በአስቸኳይ የመሬት ገጽታ ግዳጁን መወጣት የሚችል የሜካናይዝድ ኃይል ገንብተናል አሉ መጀር ጀነራል ከፍ ያለው አምዴ። በፈታኝና በአስቸጋሪ የመሬት ገጽታ ግዳጁን በሚገባ መወጣት የሚችልና የኢትዮጵያን ብሔራዊ ጥቅም የሚያስከብር የሜካናይዝድ ኃይል መገንባት መቻሉን የሜካናይዝድ እዝ አዛዥ መጀር ጀነራል ከፍ ያለው አምዴ ተናግረዋል። የሜካናይዝድ እዝ ያሰለጠናቸውን የሜካናይዝድ ሙያተኞች በዛሬው ዕለት አስመርቋል። የሜካናይዝድ እዝ አዛዥ ሜጀር ጀነራል ከፍ ያለው አምዴ ተቋማችን መከላከያ ጠንካራ የመከላከያ ኃይል ለመገንባት የያዘውን እቅድ መነሻ በማድረግ የእቅዱ አንዱ አካል መሆን የሚችል የሜካናይዝድ እዝ ተደራጅቶ ስልጠና በመውሰድ በውጤት አጠናቋል ብለዋል። በቀጣይም ለሀገሩ አለኝታ ለጠላት የማይቀመስ ጠንካራ የመካናይዝድ ሃይል ሆነን ለመቀጠል ስልጠናችንን አጠናክረን እንቀጥላለን ነው ያሉት። የ47 ዓመታት የስልጠና ልምዳችንን ተጠቅመን በሁሉም የመሳይ የመሳሪያ አይነቶች ማለት ነው ግዳጁን መወጣት የሚያስችል አቅም ፈጥረናል፣ ያሉት ደግሞ የውጊያና ቴክኒክ ትምህርት ቤት አዛዥ ኮሎኔል ብርሃኑ አሰፋ ናቸው። በቀጣይም የተቋሙን ፍላጎት መሰረት በማድረግና ያለንን የረጅም ጊዜ የማሰልጠን ልምድ በመጠቀም ሁሉንም አይነት ግዳጆችን መጎጣት የሚችል አቅም ያለው የሜካናይዝድ ሙያተኛ የማሰልጠን ተልኳችንን እንቀጥልበታለን ሲሉ አጽንኦት ሰጥተው ተናግረዋል። ወደ ሌላው ዜና ስናልፍ ኢትዮጵያ በተለያዩ ዘመናት ያጋጠሟትን ፈተናዎች ሁሉ በድል የተወጣችው በጀግኖች ልጆቿ መስዋዕትነት ነው ተባለ። ይህንን ያሉት ፊልድ ማርሻል ብርሃኑ ጁላ ናቸው። አየር ኃይል ሳይበርና ሜካኒዝም በማዘመን ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉ የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የሜካናይዝድ እዝ ያሰለጠናቸውን የሜካናይዝድ ሙያተኞች በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ በአዋሽ አርባ ውጊያና ቴክኒክ ትምህርት ቤት ሲሰለጥኑ የቆዩ የሜካናይዝድ እዝ ሙያተኞችን የተኩስ ውጤትም በቦታው ተገኝተው ተመልክተዋል። መከላከያ እንደ ግብ አስቀምጦ ካከናወናቸው የሪፎርም ስራዎቹ መካከል የመከላከያ ሰራዊቱን አቅም በክሎትና ዘመኑ ባፈራቸው ትጥቆችና በራስ አቅም አዘምኖ ሰራዊቱ ማንኛውንም ግዳጅ በድል እንዲወጣ ማድረግ አንዱ አቅጣጫ እንደነበረ አውስተው ይህም ውጤታማ በሆነ አግባብ በተግባር መረጋገጡን ገልጠዋል። ዛሬ በመካናይዝድ እዝ ሰልጣኞች የታየው ሁሉን አቀፍ የማድረግ አቅምና ብቃትም የተቋሙ እቅድ አንድ አካል መሆኑን አስገንዝበዋል። ኢትዮጵያ በተለያዩ ዘመናት የገጠሟትን ፈተናዎች ሁሉ በድል መወጣት የቻለችው በጀግኖች ልጆቿ መስዋዕትነት ነው ያሉት ፊልድ ማርሻል ብርሃኑ ጁላ፣ ይህ የአሸናፊነት ስነ ልቦና ዛሬም በእያንዳንዱ ወታደር ልቦና ውስጥ መኖሩን ገልጠዋል። መንግስት በወሰደው የፀጥታ ተቋማትን የማደራጀትና የመገንባት ስራ መከላከያ ዘመኑ ያፈራቸውን ዘመናዊ ጦር መሳሪያዎችን በራስ አቅም በማምረት በማስታጠቅና መጠቀምና መምራት የሚችሉ በተግባር ተፈትኖ ያለፈ በቂ የሰው ኃይል መገንባቱንም አረጋግጠዋል። ሜካናይዝዱን በማዘመንና በማቀናጀት ውጊያን በዘመናዊ የጦር መሳሪያ በትንሽ የሰው ኃይል ለመጨረስ ትኩረት ተሰጥቶ መሰራቱን ገልጠዋል። ዛሬ የታየው ውጤትም ጠላቶቻችን ደጋግመው እንዲያስቡ የሚያደርግና ጦርነትን በሩቁ ምን ለማስቀረት የሚያስችል መሆኑን ገልጠው ተቋሙን ያደራጀ ነውም አሁናዊ የዓለም የጦርነት ባህሪን ግምት ውስጥ በማስገባት ነው ብለዋል። ወደ ሌላው ዜና ስናልፍ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ ማጀቴ ከተማ ህዝባዊ ውይይት አካሄድ ኳለ። መከላከያ ሰራዊት በውይይቱ የኮማንዶና አየር ወለድ እዝ ምክትል አዛዥ ለኦፕሬሽናል ብሪጋዴር ጀነራል አባው ሰይድ ጽንፈኛው ቡድን በአካባቢው ማህበረሰብ ላይ ሲያደርስ የቆየው በደልና ግፍ ወሰን እንዳልነበረው ገልጠው አሁን ግን የክፍሉ ሰራዊት አባላትና ህዝቡ በቅንጅት ቡድኑ ላይ በወሰዱት እርምጃ በአካባቢው አንጻራዊ ሰላም መስፈኑን አውስተዋል። አሁንም የተበተነውን የቡድኑን ጀሌዎች በመመንጠር ሂደት ውስጥ ህዝቡ ከሰራዊቱ ጎን በመሆን ከዘራፊዎቹ ራሱን ነጻ በማድረግ ዘላቂ ሰላሙን ማረጋገጥ እንዳለበት አመላክተዋል። የኮማንዶ ክፍለ ጦር አዛዥ ብርጋዴር ጀነራል እሸቱ መንግስቴ በበኩላቸው በአካባቢው የሚንቀሳቀሰውን ጽንፈኛ ኃይል የወረዳውን ማህበረሰብ ከአጎራባች ህዝብ ጋር በማጋጨት በህዝብ እልቂት ርካሽ የፖለቲካ ትርፍ ለማግኘት ሲፍጨረጨር፣ ሲዘርፍና ሲቀማ መቆየቱን ገልጠው ይህ እኩይ ተግባሩ በአካባቢው አስተዳደር፣ በህዝብና በሰራዊቱ መስዋዕትነት መክሸፉንና ቡድኑ አከርካሪው ተመትቶ መደምሰሱን የቀረው ነፍሱን ለማትረፍ የትም መበታተኑን ገልጧል። የመከላከያ ሰራዊት በዘገባው ላይ ያስቀመጠውን ስንመለከተው ማለት ነው። የህብረተሰቡን ሰላም ለማናጋት ሲንቀሳቀሱ የነበሩ የሸኔ ታጣቂዎች በቁጥጥር ስር ዋሉ። የማዕከላዊ እዝ አይበገሬ ክፍለ ጦር በምዕራብ ሸዋ ዞን አማያ ወረዳ ጉፍሬ ቀበሌ ከነፍስ ወከፍ እስከ ቡድን መሳሪያ በመታጠቅ ህዝቡን ለመዝረፍ ሲንቀሳቀሱ የነበሩ ሸኔ ታጣቂዎችን መደምሰሳቸውንና ቀሪዎቹ መማረካቸውን የክፍለ ጦሩ ዋና አዛዥ ኮሎኔል ዳግም ሳፈሳ ገልጠዋል በተመሳሳይ የማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን በድሬ እኒጭን ወረዳ የሸኔ ቡድን በቀጠናው ለሚገኘው ሰራዊት እጅ እየሰጡ መሆኑን የክፍለ ጦሩ የቃኝ ሻምበል አዛዥ መቶ አለቃ ዋኬና ታምሩ ተናግረዋል። ሸኔ አሁንም አሁን ላይ የመዋጋት አቅሞ የደከመና ኃይሉ የተበታተነ ስለሆነ እጁን ከመስጠት ውጭ አማራጭ እንደሌለውም አስረድተዋል። ወደ ሌላው ዜና ስንሻገር ናሚቢያ በታሪክ የመጀመሪያዋን ሴት ፕሬዝዳንት መረጠች ሀገሪቷ በ1990 ነፃ ከሆነችበት ጊዜ ጀምሮ ሀገሪቷን እየመራ ያለው የሳውዝ ዌስት አፍሪካን ፒፕል ኦርጋናይዜሽን በ14 ዓመታቸው የተቀላቀሉት የ72 ዓመቷ ነቱምቦ ናንዲ በትናንትናው ዕለት የሀገሪቷ ፕሬዝዳንት በመሆን ቃለመሐላ ገብተዋል። ትናንት የናሚቢያ 35ኛ ዓመት የነፃነት ቀኗን እያከበረች የነበረ ሲሆን በዚያው ዕለትም የቀድሞው የሀገሪቱ ፕሬዚዳንት የ83 ዓመቱ ናንጎሎ ሙቡምባም ስልጣናቸውን ለአዲስቷ ተመራጭ አስረክበዋል። በባለሲመታቸውም የቀድሞ የላይቤሪያ ፕሬዚዳንት ኤለን ሰርሊፍ ጆንሰን፣ የቀድሞዋ የማላዊ ፕሬዚዳንት ጆይስ ማንዳና የአሁኗ የታንዛኒያ ፕሬዚዳንት ሳሚያ ሱሉህ በባለሲመታቸው ተገኝተዋል። ፕሬዚዳንቷ በባለሲመታቸው ባደረጉት ንግግርም የሀገሪቱን ኢኮኖሚ ለማሻሻል እንደሚሰሩ የጠቆሙት ሲሆን ለፍልስጤማውያን እና የዌስተርን ሰሃራ ህዝቦች ነጻነትም ድጋፍ አሳይቷል። ተመራጫ ፕሬዚዳንት አክለውም በኩባ ቬንዙዌላ እና ዚምባብዌ ላይ የተጣሉ ማዕቀቦችም እንዲነሱ ጠይቀዋል ቢቢሲ የሀገሪቱን ስታሲክስ ዋቢ አድርጎ እንደዘገበው ከሆነ ከአጠቃላይ የናሚቢያ ህዝብ መሀል 18 በመቶ የሚሆኑት ነጮች ሲሆኑ እነዚህ ነጮች የሀገሪቷን ሰባ በመቶ የሚሆን የእርሻ መሬት ይዟል ብለዋል ናሚቢያ በዓለማችን ላይ ፍትሐዊ የሀብት ክፍፍል ከሌለባቸው ሀገራት ውስጥ ዋነኛዋ ስትሆን እንደ ሀገሪቱ የስታቲስቲክስ አቋም ከሆነና ናሚቢያ በ2023 የ36.9 ፐርሰንት የስራ አጥ ምጣኔ ነበራት ተብሏል። ናሚቢያ ቀናት በፊት ለመጀመሪያ ጊዜ ሴት የፓርላማ አፈ ጉባኤ መርጣም ነበር። የታንዛኒያዋ ፕሬዚዳንት ሳሚቢያ ሱሉህ እና አዲሷ የናሚቢያ ፕሬዚዳንት ነቱምቦ ናንዲ በአሁኑ ጊዜ የአፍሪካ ሀገራትን እየመሩ ያሉ ሴት ፕሬዝዳንቶች ናቸው ብሏል ቢቢሲ። እኔን እስካሁኗ ደቂቃ ድረስ ፕሬዚዳንት አድርጎ የሾመኝ የለም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በአሁኑ ባለው የትግራይ ቀውስ አሸናፊም ሆነ ተሸናፊ የለም ያሉት የትግራይ ጊዜ አስተዳደር ምክትል ፕሬዚዳንት ሌተናንት ጀኔራል ታደሰ ወረደ ናቸው። እስካሁኗ ሰዓት ድረስ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ናቸው ያሉት ሲሆን የሚጠበቅ ማስተካከያ ቢኖርም፣ እኔን ግን እስካሁኗ ደቂቃ ድረስ ፕሬዚዳንት አድርጎ የሾመኝ አካል የለም ብለዋል ሌተናንት ጀኔራል ታደሰ ወረደ። ሆኖም ያሉንን ችግሮች በአንድነት መንፈስ ለመፍታት የሚያስችል እድል ከተፈጠረ ኃላፊነቱን ያለ መቀበል ፍላጎት የለኝም እቀበላለሁ ሲሉ ነው እንግዲህ የገለጹት። ፕሬዚዳንት ጌታቸው ከመቀለ ወጥተዋል። ፕሬዚዳንት ጌታቸው ወጥቶ የሚቀርባት ትግራይ መኖር የለባትም ትናንት እንደዛ ከነበረ ዛሬና ነገ መኖርና መደረግም የለበትም ብለዋል። የትግራይ ጊዜ አስተዳደር ምክትል ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ በራህ ሾህ ለተባለ የዩቲዩብ ሚዲያ ነው ይህን ቃለ መጠይቅ እየሰጡ ማለት ነው። ለውጥ መቀበል የግድ ነው። ተወደደም ተጠላም በቆየው የፖለቲካ አካሄድ መሄድ አይቻልም። ታሪክ ዳቦ አይሆንም። ስለሆነም በትናንት አንኑር ወደ ነገ እንመልከት እናተኩር፣ ትግራይ ሳትድን የሚድን አካባቢ የለም እያሉ ሲሆን በወጣቱ ያልተመራ ትግል እውነተኛ ለውጥ ነው ማለት አይቻልም። ስለሆንም ከአፍ በዘለለ ወጣቱ የመሪነት ሚነው እንዲረከብ ከልብ መሰራት አለበትም ብለዋል። የትግራይ ችግር የተከማቸ ነው። ከህዋት መከፋፈል በፊትም የነበረ ነው። ሁለቱ የህዋት ቡድኖች ላለመስማማት የተስማሙ መሆናቸው አሁን ያለውን የትግራይ ፖለቲካ እጅግ የተወሳሰበ እንዲሆንም አድርጎታል። የሁለቱ ቡድኖች የከረረ መከፋፈል ወደ ለየለት አደጋ እንዳያድግ የሰራዊትና አመራር ሚናውን ለመውጣት ሞክሯል። ይህ ሆኖም ሁለቱ ቡድኖች ፊት ለፊት ተቀምጠው እንዲወያዩ ያደረገውም ጥረት አልተሳካለትም። የእኛ ጥረት ብቻ አይደለም ያልተሳካው የትግራይ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ምሁራንና ሌሎች አካላት ሁለቱ ቡድኖችን ለማቀራረብ ያደረጉት ጥረት ውጤት አላመጣም ብለዋል ሌትናንት ጀነራል ታደሰ ወረደ። በመጨረሻም የሰራዊቱ አመራር ለሁለት በመከፈሉ አንዱ ክፍል ጉባኤ ያካሄደውን የህዋት ቡድን ሲደግፍ፣ የተቀረው ደግሞ የህዝብና የሀገር ተልኮ ከማስከበር በዘለለ የቡድኖችን የፖለቲካ አቋም አልደግፍም ያለ አለ። ቡድኖቹ በየአካባቢው ከቀበሌ ጀምሮ እስከ ዞን የየራሳቸው አስተዳዳሪ መሾም ሲጀምሩ። የሰራዊቱ አመራሮች ድርጊቱ ልክ እንዳልሆነን ለማሳመን ሞክረዋል። ሆኖም አድማጭ አልተገኘም። በፊት በትግራይ የተለመደ የሹመት ስነ ስርዓት አለ ፓርቲ ነው ከቀበሌ እስከ ዞን አስተዳደር የሚሾመው አሁን ግን ፓርቲው ይመድባል፣ ጊዜያዊ አስተዳደሩ ደግሞ ይሾማል። ይህ አካሄድ የመንግስት የስራ ኃላፊነት ከአንድ ማዕከል የሚቀዳበት አሰራር እያጠፋው መጥቷል። ስለሆነም ከአሁን በፊት ያልተለመደ ምደባ ህዝቡ መንግስታዊ አገልግሎት ከማሳጣትም በዘለለ የፀጥታ ችግርም እስከመሆን ደርሷል። የፀጥታ ኃይሉ በዚህ መሃል በሁለት ገመድ እየተጎተተ ስራውን ለመስራት ተቸግሯል እያሉ ዘርዝረዋል። ሌትናል ጀነራል ታደሰ ወረደ የአሁኑ መከፋፈል ከ93 ዓ ም መከፋፈል የከፋ ነው። 93 ዓመተ ምህረት ያጋጠመው መከፋፈል የመንግስት ስልጣን የተቆጣጠረው ቡድን ነው ያሸነፈው፣ ከመንግስት መዋቅር ውጭ ያለውም ደግሞ ተሸናፊ ሆነ። የአሁኑ ግን እንደዛ አይደለም። ምክንያቱም ሁለቱ ልዩነት የፈጠሩ ቡድኖች በመንግስት የስራ ኃላፊነት የነበሩ ስለሆኑ ችግሩ ሲጀመር የጸጥታ አካል የሁለቱ ቡድኖች የመከፋፈል አካል አልነበረም ፓርቲው እንጂ የጸጥታ አካሉ በሚያስከፋ መልኩ ሳይከፋፈል ለረጅም ጊዜያት ተውግዘዋል ኋላ ላይ ግን የፓርቲው መከፋፈል ምሁሩን ፖሊሲውን የፖለቲካ እሌቱን ሌላውንም እንደተከፋፈለ ሁሉ የጸጥታ ኃይሉም እንዲከፋፈል ሰለባ አድርጓል ይህ ሆኖ ቀውሱ ካቅም በላይ ሆኖ ትርምስ እንዳይፈጠር የጸጥታ ኃይሉ ከባድ የሆነ ስራ ሰርቷል ብለዋል እንዲህ እያሉ ሰራዊቱ የፖለቲካ ብልሽቱ ተጠቂ ወይም ፊክትም እንጂ ግጭትና ቀውስ ጠማቂ አይደለም። በአሁኑ ወቅት አሸናፊ የሚባል የፖለቲካ ኃይል ይሁን ቡድን የለም። ሁለቱ የህዋት ቡድኖች የወጣቱን ስሜት ከማጋጋል ባለፈ ያመጡት ለውጥም የለም። ስለሆነም ነው አሸናፊና ተሸናፊ የለም የምንለው እያሉ አሁን በትግራይ ያለውን የከፋ ሁኔታ በጠመንጃ እፈታለሁ ብሎ መንቀሳቀስ ውጤቱ የባሰ እንጂ የተሻለ ተብሎ የሚወሰድ አይደለም። እርስ በራሳችን ለመዋጋት ከሆነ የሚፈለገው በዚህ አካሄድ የሚገኝ አዎንታዊ ውጤት የለም። ስለሆነም በእርጋታ ማሰብ ያለብን ጊዜ ቢኖር አሁን ነው። ዳግም ጦርነት ይፈጠራል ወይ? የውስጣችን ችግር በሰላማዊ መንገድ ይፈታል የሚል እምነት አለኝ። ከዚህ በመነሳት በውስጣችን የእርስ በርስ ጦርነት ይካሄዳል የሚል እምነት የለኝም። ይህንንም አልቀበልም፣ አይኖርምም ብለዋል ሌተናል ጀነራል ታደሰ ወረደ። በኢትዮጵያና በኤርትራ መካከል የሚታየውን መሳሳብ ወደ ጦርነት እንዳያመራን እንደ ትግራይ የበኩላችንን ጥረት ማድረግ ይጠበቅብናል። የውስጣችን ችግር ከፈታን ደግሞ ከውጭ የሚመጣን ጦር አይኖርብንም ብዬ አልገምትም አላምንም። የፕሪቶሪያው የሰላም ስምምነት በተሟላ መልኩ እንዲተገበር በተዋዋዮች መካከል ቅንነትና ትብብር መኖር አለበት። እስካሁኗ ሰዓት ድረስ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ናቸው። የሚጠበቅ ማስተካከያ ቢኖርም፣ እኔ እስካሁኗ ደቃ ድረስ ፕሬዚዳንት አድርጎ የሾመኝ አካል የለም። ሆኖም ያሉንን ችግሮች በአንድነት መንፈስ ለመፍታት የሚያስችል ድር ከተፈጠረ ኃላፊነቱን እያለመቀበል ፍላጎት የለኝም፣ እቀበላለሁ ማለታቸው ሌትናል ሌተራል ጀነራል ታደሰ ወረደ። ወደ ሌላው ዜና ስናልፍ ጠቅላይ ሚኒስትር ዶክተር አበይና ቅረምት መቤት ዜና አፋር ክልል በመገኘት የክልሉን የግብርናና ኢንዱስትሪ አቅሞች የሚያሳዩ ቁልፍ የልማት ፕሮጀክቶችን ጎበኙ። ጉብኝታቸው ከስድስት ወራት በፊት ምርት የጀመረውንና አስራ አምስት ቶን በሰዓት የሚያመርተውን የአዮዳይዝድ ጨው ማምረቻ ምልከታን ያካተተ ነበር። በተጨማሪም በአፋር ክልል የተሳካ የበጋ ስንዴ ምርት እየተካሄደበት ያለውን ልማት ስራና የአይሮላፍ መኖ ባንክ ልማት ማዕከልንም ጎብኝተዋል። በክልሉ ስላለው የግብርና አቅም የነበረው የተሳስተመልከተ በማሸነ በመስኖ የለማይ አስደናቂ የስንዴ ምርትንም መጎብኘታቸውን ተናግረዋል። ጠቅላይ ሚኒስትር እና ቀዳማዊት እመቤት። በቀረማዊት መቤት ጽህፈት ቤት የተገነባውና በከማሳ ወደ ገበታ ሙሉ የምግብ ምርት ሰንሰለት የሚያጎላውን ዘመናዊ የዳቦ ፋብሪካ መርቀውታል። ፋብሪካው በተገጠሙለት ዘመናዊ ማሽኖች በመጠቀም 420 ኩንታል ስንዴ በቀን መፍጨት የሚችል ሲሆን 3000 ዳቦችንም በ24 ሰዓታት ውስጥ ማምረት ይችላል ተብሏል። ለኬንያ በቀን 265 ሜጋዋት ኃይል እያቀረብኩ ነው ብሏል የኢትዮጵያ ኤሌክትሪክ ኃይል። በኢትዮጵያ ኤሌክትሪክ ኃይል የኢትዮ ኬንያ ባለ 500 ኪሎ ቮልት ኮንቨርተር ጣቢያ ምስራቅ አፍሪካን በኃይል ለማስተሳሰር ከፍተኛ ሚና እየተጫወተ መሆኑ ተገለጠ። ጣቢያው ስራ የጀመረው በ2014 ዓ.ም ነው ተብሏል። በጣቢያው የጥገናና የኦፕሬሽን ባለመጫቶ መኮንን ካሴ እንደተናገሩ ጣቢያው ከወላይታ ሶዶ ቁጥር 2 የማከፋፈያ ጣቢያ በአራት ባለ 400 ኪሎ ቮልት ገቢ መስመሮች ተቀብሎ 12 ኮንቨርተር ትራንስፎርመርስ እና የ1680 ፓርስተሮች ተጠቅሞ ነው ኃይል የሚያስተላልፈው። ጣቢያው 2000 ሜጋዋት ኃይል የመሸከም አቅም ባላቸው በሁለት ፖሎች እና ከኢትዮጵያ እስከ ኬንያ በተዘረጋ 1060 ኪሎ ሜትር የማስተላለፊያ መስመር አማካኝነት ኃይል እያስተላልፈ እንደሚገኝ ተናግረዋል። ከኬንያ ጋር ባለው የኃይል ሽያጭ ስምምነት መሰረት በአሁኑ ወቅት በቀን 18 ሰዓት ማለትም እስከ ምሽቱ 6 ሰዓት 200 ሜጋዋት እንዲሁም ከዚያ በኋላ በሚኖረው ቀሪ 6 ሰዓት ደግሞ 65 ሜጋዋት ኃይል እየቀረበ ይገኛል ብለዋል። ጣቢያው በስምምነቱ መሰረት እየጨመረ የሚሄደውን የኃይል አቅርቦት እና ወደ ታንዛኒያ ኃይል የማስተላለፍ የተያዘውን እቅድ ማሳካት የሚያስችል አቅም እንዳለውም ገልጠዋል። በቀጣይም ከሌሎች ሀገራት ጋር የሚደረገውን የኃይል ሽያጭ ስምምነቶች ተከትሎ አስተማማኝና ኃይል በማስተላለፍ ለአጉራዊ የኃይል ትስስር መሳለጥ የሚደረገውን አስተዋጽኦ ለማስቀጠል እየተሰራ መሆኑንም ጨምረው ተናግረዋል። በሱራባያ ኢንዶኔዥያ ነዋሪዎች የፕላስቲክ ቆሻሻዎችን በመስጠት የአውቶብስ ጉዞዎችን በነፃ ማግኘት ይችላሉ ይላል አንድ ዘገባ። ይህንን እንትን ያለው የፕላስቲክ ጋር በተያያዙ በእኛ ሀገር ላይ ምን አይነት መልእክት ይኖር ይሆን ብለን በማሰብ ነው። አምስት የውሃ መያዣ የፕላስቲክ እቃዎችን ከሰጡ የሁለት ሰዓታትን የባስ ጉዞ ያገኛሉ። ይህ ተነሳሽነት የፕላስቲክ ቆሻሻዎችን ለመቀነስ እና የሕዝብ ማመላሾችን አጠቃቀም ለማበረታታት ነው ተብሏል። ይህ ነገር የፕላስቲክ ውጤቶችን በመሰብሰብ እና ያንን በመቀበል ታክሲ ጉዞ ወይም የባስ ጉዞ ብናገኝ እኛ ሀገር ይሄ ነገር ቢመጣ ምን ውጤት ይመጣ ይሆን የሚለውን ታሳቢ እንዲታደረጉ ነው። አንዳንድ የስነልቦና ባለሙያዎች እንደሚሉት አንድ ሰው በጣም በጥቃቅን ነገሮች ላይ ዝም ብሎ የሚስቅ ከሆነ ከባድ የብቸኝነት ስሜት ውስጡ አለ ማለት ነው ብሏል። ምናልባት የሚስቁ፣ የሚቀልዱ፣ የሚጫወቱ አሁን ባለው በፖለቲካ በምኖም ላይ ልክ ያልሆኑ እሳቤና አመለካከት ያላቸውን ሰዎች ታሳቢ ማድረግ ይህንን ንባብ እንድትከታተሉት ነው። ምናነባው አንድ ሰው ብዙ የሚተኛ ከሆነ ያዘነባቸው ወይም የተከፋባቸው ብዙ ነገሮች አሉ ማለት ነው። አንድ ሰው ትንሽ የሚናገር ነገር ግን በፍጥነት የሚያወራ ከሆነ ሚስጥሮችን የሚይዝ አይነት ሰው ነው ማለት ነው ይላል። እንግዲህ ስነ ልቦናዎች ባለሙያ ያወጡትንትን አንድ ሰው ማልቀስ የማይችል ከሆነ ደካማ ሰው ነው ማለት ነው። አንድ ሰው አበላሉ ወጣ ካለ ተጨንቋል ማለት ነው። አንድ ሰው በትንሽ ነገሮች ላይ የሚያለቅስ ከሆነም ንጹሕና የዋህ ልብ አለው ማለት ነው። አንድ ሰው በትንንሽ ወይም በአጉል ነገሮች ላይ የሚናደድ ከሆነም ፍቅር ያስፈልገዋል ይላል። እናንተስ ይህ ነገር የስነ ልቦና ባለሙያዎች ካወሩት ጋር ምን ይመስላል እያልን እንደ መሸጋገሪያ ነው የተጠቀምነው። የተከበራችሁ የጉባለች ቤተሰቦች በመጨረሻም የምናሰማችሁን ዜና የአፍሪካ ሕብረት በዲሞክራቲክ ሪፐብሊክ ኮንጎ ዘላቂ ሰላም ለማምጣት የሚደረጉ ጥረቶችን እንደሚደግፍ ተናገረ። የአፍሪካ ሕብረት ኮሚሽን በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ዘላቂ ሰላምና መረጋጋት ለማምጣት የሚደረጉ ጥረቶችን እንደሚደግፍ ነው የኮሚሽኑ ሊቀመንበር መሐመድ አሊ የሱፍ የገለጹት። ሊቀመንበሩ የአንጎላ ፕሬዚዳንትና የወቅቱ የህብረቱ ሊቀመንበር ጆዋኦ ሎሬንሶ ኮንካልሽን በሉዋንዳ የሰላም ሂደት በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ያለውን ግጭት ለመፍታት እያደረጉት ላለው ጥረት እውቅና ሰጥተዋል። ፕሬዚዳንት ሎሬንሶ በሁለት ወገኖች መካከል ያለው ውጥረት እንዲረግብ ውይይቶች እንዲደረጉና የጋራ መተማመን እንዲፈጠር ቀጣይነት ባለው መልኩ እያደረጉት ያለውን ውይይትና ቁርጠኝነት አድንቀዋል። በአፍሪካ ሕብረት የሰላምና የእርቅ ጥረቶች ግንባር ቀደም ሚና በመወጣት ለአፍሪካ ችግሮች አፍሪካዊ መፍትሔ እንዲመጣ ተምሳሌታዊ የአመራር ቁርጠኝነት አሳይተዋል ሲሉ ሊቀመንበሩ ገልጠዋል። ዩሱፍ የሉዋንዳ የሰላም ሂደቱ ለውይይት ምቹ ሁኔታ የፈጠረና ለቀጠናዊና ዓለም አቀፋዊ ተሳትፎች በር የከፈተ መልካም አጋጣሚ እንደሆነም ተናግረዋል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ዘላቂ ሰላምና መረጋጋት እንዲሰፍን የሚያስችል መድረክ ፈጥረዋል። የኮሚሽኑ ሊቀመንበር ዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ቲሺሴን ሲሴኬኬንዴ እና የሩዋንዳው ፕሬዚዳንት ፖል ካጋሜ ግጭቱ በሰላማዊ መንገድ እንዲፈታ ያሳዩትን ቁርጠኝነትም አድንቀውታል። አፍሪካ የሚያጋጥሟትን ችግሮች በአፍሪካ መር የመፍትሄ አማራጮች መፍታት አለባቸው ያሉት ሊቀ መንበሩ በዚህ ረገድም የአፍሪካ ህብረት በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ዘላቂ ሰላምና መረጋጋት የሚያመጡ ጥረቶችንም እንደሚደግፉ ነው አጽንኦት ሰጠው የተናገሩት የአፍሪካ ህብረት ሰላምና ጸጥታን ጨምሮ አፍሪካ እያገጠሟት ያሉ ፈተናዎችን በአፍሪካውን መሪነት እና በባለቤትነት እንዲፈቱ የሚጠበቅበትን ኃላፊነት እንደሚወጡ መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። የተከበራችሁ አድማጮች አብራችሁን ስለነበራችሁ እያመሰገንን፣ ሌላ ሰዓት ሌላ ዜና ይዘን እስከምንመጣ በሰላም ቆዩን። ሰላሙኑ